ኢሊሊ ሆቴል እመቤቴን አንገቴን እሰጣለሁ። ቀና ብሎ ያየኝ ካለ ኢሊሊ ሆቴል ላይ አንገቴን እሰጣለሁ። ተከብሬ ይሁን ዮኒ፣ በተለይ አቶ ጎምሹን አመስግኖልኝ። እጅግ የተከበረ ምርጥ ሰው ምርጥ ሰው። ኢሊሊ ሆቴልም እጅግ ያከበርኳቸው ምርጥ ሰዎች ናቸው። እግዚአብሔር መስክር። ቱና ሳማ፣ አንቺ እኮ ከላስቲክ ላይ ስትበያ ይቻላል ላስቲክ ደቻሳ ስትባይ ይቻል። እኔ እንዲያውም ጀርመን ደቻሳ እንደሚበላወቁት በዙ ሆኗ ነው፣ በዙ ሆኗ ነው። ደቻሳ ማንንም ልጆችሽን ማንንም አልነካም። አንቺን አጠም ብቼ ነው ማጸዳሽ። አንቺ የወንድ ጸር ነሽ። አዎ ፈረሱ ዳልቻ ነው። እሺ ዳልቻ ካላችሁ ትመቻችሁ። ፈረሱ ዳልቻ ነው። እሺ ቤተሰብ የቤተሰብ ነገር እንቀበላለን። ተግባብተናል ተግባብተናል። ስለዚህ ስለሊያ ዩቲዩብ ያወራሽው ያሁን በፀቡ ጊዜ እኔ ያዘጋባታለሁ እያልኩ ነበር። ቪዲዮ አለ። ፊት ለፊት ፊት ለፊት ነው የምናገረው። እኔ በውስጥ የማወራውን በፊት ለፊት አወረዋል። ያ ነው ሐቁ። ግን የአንቺን አውጥቼ እዚህ ላይ አላረግም። ለምን ገንዘብ ወሰደ፣ እንዲያደርግ እንዲያደርግ አልተባልኩም። ስለዚህ አንቺ የመለሽልኝን አላወ አሉ እንዱ። ምክንያቱም እኔ በውስጥ ያወራሁትን በውጭ አምጥቶ ያዙ ይልቀቁኝ ማለት አልወድም። ሙዲ አይደለም እና ዝሆንዬ ለሰው ልጅ ለመምከር እኔ ተሰቃይቼ አሳድጌማ፣ አንቺ ልጅሽ እኮ በቪዲዮ ሰርታለች። ልጅ ሰላሳ ሁለት ቀበሬ ምን ትሰሪ እንደነበር እናውቃለን። ያለችው ልጆችሽን ጥለሽ አንቺ ሴተኛ አዳሪነት ትሰሪ ነበር። ቱንሻ ቁምልኝ ሰላሳ ሁለት ቀበሬ አሏሽማ ልጅሽ ነው ያለችኝ። እኛ መረጃ ከልጅ በላይ ሊናገር የሚችል የለም። አማራ ምግብ ውጪ ኤቭሪዴ የምትበላው ኢትዮጵያ ውስጥ ምግብ የለም። ኤቭሪዴ ትወኒ ፎር ሰቨን የምትበላው በኢትዮጵያ ታሪክ የለም። ስለዚህ አማራ ታትሟል። ህዝብ ውስጥ ይገር ዱ አብዛኛው የባህል ልብስ የአማራ ልብስ ነው። አብዛኛው የባህል ልብስ የአማራ ልጆች ናቸው። ወደ ደቡብ ሄደው ወደ ሌላ ክልል ሄደው ልብስ ያስተማሩት ደቡብ ላይ እንዲያውም ጎበዞች ናቸው ደቡቦች። የአማራ ልጆች ናቸው ልብስ እንዴት እንደሚሰፋ ያስተማሯቸው። ልብስ እንዴት እንደሆነ እንደሚሰራ ያስተማሯቸው የአማራ ልጆች ናቸው። ይህን የደቡብ ወንድምናቶቻችን አይክዱትም። የአማራ ጥበብ ነው ይህ ነው ላይ ስለዚህ የአማራ መልካምነትን መሸፈን ይችላል ምንም እና ታትሟል። ሌሎቻችሁ ማድረግ ያለባችሁ ምንድን ነው? የእናንተን ካልቸር አሳውቁ። ኢትዮጵያ ትበተን ቢባል ልቡ ስንጥቅ የሚለው ያማራ ልጅ ነው። ስለዚህ ደቡብ ልጆችን ማላስገባው እዚህ ደቡብ ፍቅር ነው። ስንጥቅ ይላል ልቡ። የኦሮሞ ፖለቲከኛው ምንም አይመስለውም። የትግራይ ፖለቲከኛው ኢትዮጵያ ብጠፋ ምንም አይመስለውም። ለምን? ስላልመሰረተዋል አልመሰረቷት ቢመሰርቷት ቢመሰረቷት ኖሮ ስለ ኢትዮጵያ ይጨነቃል። ስለ ኢትዮጵያ ይጨነቃሉ። ደቡቦች ይጨንቃቸዋል ስለ ኢትዮጵያ። የአማራ ልጅ በጣም ነው ስለ ኢትዮጵያነት የሚጨንቀው፣ ይጨንቀዋል በጣም። ምንም የማይመስላቸው ኢትዮጵያ ትገንጠል ቢባል የኦሮሞ ፖለቲከኛ እና የትግራይ ፖለቲከኛ አብዛኛዎቻችሁ ደስታቸው፣ ሰው ይቺን ነገር እያስተዋልን ስንነጋገር ሀቅ ነው። ማሩ አትናደዱ። ሌላ መጨምረው ነገር ካል የምጨምረው ነገር አለ ያለ ስድብ እውቀት ነው ምለቅ ያለውን ስለማያቅ ነው ችግሩ። በእጀዝ የያዙት ወርቅ እንደ መዳብ ይቆጠራል። ስለሆነ ነው አማራ ጋር አማራ ጋር ሁሉ ኦልሞስት ዘጠና ፐርሰንት ሴቷ ባለሙያ ናት። ባለሙያ ሙያ አላት። በጣም ብዙ ሴት እስቲ የአማራ ሴቶች ናቸው እዚህ ላይ ሲበላቀጡ ማያ በብዛት እንግዲህ ከትልልቅ ሴቶች እንሄድ፣ ጉራጌና ብዬ አላስብም። ጉራጌ ጸዱ ናቸው። ሶሻል ሚዲያ ላይ ወጥተው አንድ ጉራጌ ከህብረት ኮባ ውጭ የሚያሰድብ የለም። የሚበላቀጥ መረን የሚናገር ምናምን የለም። አንድ ከእሷ ውጭ እዩ፣ እያዋሻው ነው። በኦሮሞ ከሄድክ ከዝሆኗ ውጭ እንደዚህ መረን የሆነ የለም። በአማራ ፈልጉልኝ፣ እንድትፈልጉኝ ፈልጌ ነው፣ ለሆነ ጉዳይ ፈልጌ ነው። በአማራ በነሱ እድሜ ያለች አማራ ማስታወቂያ ሶስት መቶ በአምስት መቶ ዶላር ሂድና ሹሉቃን አሰሩት። ጸዳ ባለ ሳንቲም ነውና እንሰራላቸዋል። አለበለዚያ ሄዳችሁ እዮዳ ጉቶን አሰሩት ና። አለበለዚያ እንደ ሮማን ኮባ የገማቺክን ማስታወቂያ ስሩ፣ የገማቺክን አስተዋውቁ እንደሷ እኛ ጸዳ ያለ ነገር ነው የምናስተዋውቀው ለማንኛውም ሰላማችሁ ብዙ ይበል መልካም ጊዜ አማራ እንደ አማራ የምጠላው የለም እያለች አ ስትናገር የነበረው አረለ እንዴ ፊት ለፊት እኔ በዶክመንት ነው የማወጣው ስለዚህ እንደነዚህ አይነት ቁልቋላሞች ለምንም አይመቹ ዩ ሹድ ቢ ፕራውድ ለምን መሰለ አብዛኛው ታዋቂ የተባሉ የአማራ ልጆች እንደዚህ አይነት ተራ ንግግር አይናገሩ አይናገ ታዋቂ የሚባሉ ሶሻል ሚዲያ ላይ ትልልቅ የተባሉ የአማራ አክቲቪስቶችም ሆነ ስለ አማራ ድምፅ የሚሆኑ እንደዚህ አይነት ተራ ወሬ ህወሓትን እንረግጣለን፣ ሽንት በሽንት ነው የምናደርጋት እና አድርጌዋለሁ፣ ህወሓትን አፈር ከድሜ አግብቻለሁ። ኤቭሪባዲ ነው አፈር ከድሜ ስዋብደቡ ወልቃይት ጠገዴ አማራ ወስዶታል። መልሶ በጉልበቱ በጉልበቱ ሞክር ለመመለስ ሞክር። እናንተ ጎ ሚስጥራችሁን ልዘግባችሁ። ሌላ አማራ እግዚአብሔር መሰክሬ ነው የምላችሁ እነ ደብረ ሲሆን ወዲያው እንደዛ ኤርትራ ቀጥቅጣቸው ልክ ፕሪቶሪያው ስምምነት እንደሆነ ቀጥታ ኤርትራ ነው ኢሳያስን ነው ያናገሩት። ይህንን ነገር አብይ ሲሰማ ነው ከኢሳያስ ጋር ጸቦ መጣ። የወደብ ጉዳይ አይደለም፣ የወደብ ጉዳይ አይደለም፣ የወደብ ጉዳይ አይደለም። እውነቱን ሶሻል ሚዲያ ላይ ብዙ ብቃት ያለው ሰው ስለሌለ ተናግሬ አላውቅም። ዶክተር አብይ ከኢሳያስ ጋር የተጣሉበት ትልቁ ሪዝን ልክ ሲታረቅ አብይ። ፕሪቶሪያ ስምምነት ሲያደርጉ ቀጥታ እነ ደብረ ጽዮን ሄደው ስምምነት ነው ያደርጉት፣ ከማጋ ከኢሳያስ አፈወርቂ እንደዛ ድብልቅልቃቸውን አውጥቶ። በዚህ ነው አብይ ቀን ጠበቀ፣ ዝም አለ። አቅሙ ሲበረታ፣ ብርታት ሲኖረው፣ በመከላከያው መተማመን ሲጀምር የወደብ ጥያቄ አነስ ታወዘ እንጂ ሌላ ነገር የለም። ስለዚህ እነዚህ ሸለምጥማቶች የራሳቸውን ህዝብ አስጨርሰው እንደገና ሄደው ከኤርትራ ጋር እንትና ጋር ተለማመጡ። በቃ እኛ ትተናል፣ ካንተ ጋ ሆነን አብይን እንውጋ አይነት ሙር ተጀመረ። ከዛ አብይ ጎበዝ ሰነጠቃቸው ለሁለት። ደብረ ጽዮንን ባናት ተተከላል ቸውን ወሰደው ነጠላቸው ለሁለት፣ ፓወራቸውን ዝቅ አደረገው ማለት ነው። ጌታቸው ረዳ ደጋፊ አለው፣ ደብረጽዮንን ደጋፊ አለው። ስለዚህ እርስ በርስ ትላተማል ትላተማል፣ አቅም ይደክማል። ስለዚህ አብይ በፖለቲካ ጎበዝ ስለሆነ ያንን ስራ ነው የተጫወተው። ፋኖን ተከፋፍለ ስትሰራ ፓወር ይቀንሳል፣ ለአብይ ይመቸዋል። ስትለያይ፣ አቅም ሲከፈል ለሁለት ባዶ ትገባል ስለዚህ ነጥ እየመታሉ እርስር በራስም ትጋጭ አለ። እንደገና እኔ በመሃል እየመጣው የሚደብረኝን ታጣርጋል። አብይ በዚህ ስራው ጎበዝ ሲስተማሪክ የሆነ ያለ ኮፒ ሊንክ እያደረጋችሁ ታፕታፕ እያ ደብረጽዮን ከመጀመሪያው ይህን የትግራይ ልጆች ያውቃሉ። ተንፍሰው ታያቁ ኤርትራን ሄዱ ቀጥታ እና በቃ ሰሜናዊ ሆነን አጋዚያን ተብለን እንቀጥላለን ሲባል ኢሳያስ በፖለቲካ ጥቅም ጎበዝ በጣም ጎበዝ ነው ምክንያቱም ኢትዮጵያ የአሰብን ጉዳይ ሁሌ እንደምትጠይቅ ያውቃል ኢትዮጵያ ከተመቻቸላ አሰብን ትወስዳለች ይነው ስለዚህ ኢትዮጵያን እየከፋፈለ መርገጥ ማባላት ነው ለዚህ ነው አብዛኛው ኤርትራውያን በኢትዮጵያ ፖለቲካ ላይ ገብተው የምታገኛቸው ጎበዞች ናቸው ያገዙ ይመስላችኋል? ግን የስናት ፎር ኢትዮጵያ ኢትዮጵያን ቤነፊት የኢትዮጵያ ቤነፊት የሚሆነው ኢትዮጵያውያን ተስማምተን በአንድ ላይ ፓወርፉል ስንሆን በአንድ ላይ ፓወርፉል ስንሆን። እነዚህ ሸለምጥማጦች ግን ፓወር ይፈልጋሉ። ህዋቶች ደግሞ ፓወር ይፈልጋሉ። ደግሞ የተናቁትን ነገር ማስተካከል ይፈልጋሉ። እኔ አብይም በሆን ዞን አድርገዋለሁ። እውነቴን ነው የምልህ ትግራይ ብዙ ህዝብ ስለሌለው ዞን ታርፈዋለህ ልክ እንደሌላው ከዛ በቂጣቸው ቁጭ ይላሉ። አዎ ዞን ናቸው። ዞን መገንጠል አይችልም። ምክንያቱም ከነሱ የበለጠ ወላይታ ብዙ ሚሊዮን አለው። ሀዲያ ከነሱ የበለጠ ህዝብ አለው፣ ግን ክልል አይደለም። ጉራጌ ከነሱ የበለጠ ህዝብ አለው፣ ክልል አይደለም። ስለዚህ ኤብሶሉትሊ ትግራይን ዞን ታደርገዋል። ምንም ደግሞ እንደሚያደርገው እርግጠኛ ነኝ። አብይ አድርገዋል። እላ ታሲዙት ያደርገዋል። አብይ ምንም እንደማታመጡ ያውቃል። በዞና አድርጓችሁ አርፈ በቂ ጥቁጭ ያደርጋል። አሁን አብይ ከሚለው ውጭ ትግራይ ላይ ማድረግ አይቻልም። ትግራይ ላይ አብይ ከሚለው ውጭ ማድረግ አይቻልም። ጎበዝ ነው። በቃ ከፋፍሎ ሰነጣጥቆ ዜሮ ከጥቷችኋል። ስለ አለም አድነቅ አይቻልም። አብይን ማድነቅ አይቻልም። መናቅ አትችልም ዶክተር አብይ የትኛው ህዋት ነው ስለ አብይ ክፉ የሚያነሳው? በአሁኑ ሰዓት ኔም ዋን የትኛው ህዋት? ስለዚህ ይሄን ነገር ነው አብይ የጠላ ኢሳያስን። አብይ አይደለም የሸጠው። ኢሳያስ አብይ ሸጠው፣ መልሼ እሰራለሁ ከነ ከህዋት ጋር ነው እንዲህ አለ። አብይ ደግሞ ቀን ጠበቀ፣ ሂሜክ ሹር ሁሉን ነገር አስተካከለ፣ ና የአሰብን ጥያቄ ጠየቀ። ደነገጡ። ደንበሩ የፋኖ ችግሩ ምንድን ነው? መስማማት አልቻላችሁ። እመኑ፣ ይህ መስማማት ጨርሶ አልቻላችሁም። ገና አራት ኪሎ መግባት አይደለም ቀበሌ ሳትይዙ ትጣላላችሁ። ቀበሌ ሳትይዙ መሪ አይደለም የሚያስፈልገው፣ አሁን ህዝብን ማዳን ነው የሚያስፈልገው። ቀበሌ ሳትይዙ ዋይ ዋይ ዋይ ዋይ ዋይ ትላላችሁ። ዘቤገስ ፕራብልም ነው። እርስ በራስ ለሹመት ትባላላችሁ። ለሹመት ሹመት ምን ያደርጋል? ህዝብን ለማዳን አይደል የምትታገለው? ሻቢያ ሲታገል ለሹመት ነበር። እንደ ኦነግ ሲታገል ለሹመት አልነበረም። እንዲሁም እዋት ሲታገል ለሹመት አልነበረም። መለስ ክሬዲቱን አልወስድበትም። በአባይ የማደንቀው ሰው ነው። ዘር በመከፋፈል የምጠላው ሰው ነው። መለስ የሊደርሺፕ ማንነት አለው። አብሶሉ 100 ፐርሰንት መለስ ጭውቴው ሚደላ አይ ነበር መዋሸት አልችልም። መለስ ብዙ የኢትዮጵያ ህዝብ ይወዱ። በተለይ ወደ መጨረሻዎቹ አካባቢ መለስ የኢትዮጵያን ሲስተ የኢትዮጵያን ተዋውቆ ወደ መልካም ሲመጡ ነው ራሳቸው የደፉት። ወደ መልካም መምጣት ጀመረ። የዘረኝነቱ ምናምን ደበረው ሲያይ የአዲስ አበባ ልጅ አራዳ ልጅ አብሮ የሚበላ አብሮ የሚጠጣ አብሮ የሚኖር ከዛ ያንን ነገር ቶ በቃ መለስ እንዲያውም ፍሪደም ሰጠ። ዋዲያ ገቡና በሉት በጣም ዘረኞች ናቸው። ቁባይ እኔ መቸኛል። አንድ ቀን ክፉን አንስቻ ሊስትሮ የሚጠርጉትን ጽድት ያለ ቦታ ነው የሰጣቸው። የጨረቃ ቤት ተብሎ አርከበቆ ኮንዶሚኒየም ራሱ ይሰጥ ነበር። ተግባባል። ጥሩም ነገር አላቸው መካድ አይቻልም። ችግሩ ምንድን ነው? ትንሽም ናቸው። ብዙ አሁን የኦሮሞ ምንድን ነው? ብዙ ነው። ትንሽን ለመምራት ከባድ አይደለም። ትንሽ ህዝብን ለመምራት በጣም ከባድ አሁን ሶስት ሚሊዮን አራት ሚሊዮን ህዝብን አብሮ ለመያዝ ከባራል ዘረኝነት ግን ነበራቸው። አመጣጣቸው እሱ ነው። ኦሮሞና አማራ መጋደል አለበት እነሱ ለመምራት አማራና ኦሮሞን መጨረስ። ለኤርትራውያን አማራ ክፉ እንደሆነ ኦሮሞ ክፉ እንደሆነ አድርገው ነው የሚሰቁት። ደቡብን በጣም ነበር የሚንቁ